ሰሚኛለሽ። አንቺ ስለ ፍቅር ለማውራት አንደበት የለሽም። ለማንኛውም ፍቅርን በማጣት አንድ ኩሉ ነናል፣ እንኳን ደስ አለሽ። አባዬ ሁሉንም ነገር እንደሚያውቅ እያወቅሽ እስከ ዛሬ ስታስመስኝ ነበር። አብረሽን የኖርሽው እኔ ግን እንደ እህቴ ስለነበረ ነው። ሁሉንም ነገር ሳማክርሽ የነበረው አንቺ ጉን ላዩ ለን አስመሳይ ነሽ። ለማንኛውም ከሞዳት ፍቅረኛ ጋር ስላጣላችሁኝ እንኳን ደስ አለሽ። ወይ ዳንኤል በጣም ድለቢስ ነው። እንዴት ሄዱን በማጣቱ ነ እንዴ፣ በአስተሳሰቧ፣ በውበቷ በሁሉም ነገሩ የምሬ ነው የምልሽ። ሄዱን በማጣቱ መቆጨት አለበት። ሄደ የተማረች ነች። ፍቅር አስጣት ታውቃለች። እንዴት እንደምትንከባከብ እና ትሬት ማድረግ እንዳለባትም ታውቃለች። ታዲያ ታቦት ሁሉ ዞሮ ቢሳለም ሄዱን የመሰለ ሴት የሚያገኝ ይመስልሻል? ደክነ ካላይ ምን አላፈቅረው ይሄ ደግሞ ምን አይነት ቀልድ? የወደድኩት ሰው ክፍለ ሀገር ነው፣ አብሮኝ የተማረ አብሮ አደገኝ። የወደድሽው ሰው አስከፋሽ ነው። አዎ ምን ቆረጥ? የሚል አስከፋሽ? ተስፋ አድርጌ እስጠብቀው ነበርኩ። ምን የአንቺ ቃል ሰጡ? እንዴት አገባ? ቃልማ መጀመሪያም ምኳን ሰጠኝ። ክፋት አስቤ ሳይሆን፣ ክፋት አስበሽ። ምን ውስጥሽ በክፋትና በተንኮል የተሞላ ነው። ለዛ ነው ህመምተኛ ሰውን ማሰቃየትና መግደል ስራዬ ብለሽ ያልሺው። ክፉት አድርገኛለህ? ክፋትማ ቢገልጽሽ መልካም ነበረ። ቆይ ምን ባድረግ ነው ይህንን ቤተሰብ ግልብጡን ማውጣት የምችለው? ምን ባደርግ ነው ቆይ ንብረቴን ካለከልከኝ ማግኘት የምችለው? የተጸጸተ ሰው ያበላሸውን ነገር ሳያስተካክል የበደልኩት ሰው ጋር በጸጸት ከመኖር ራሴ እንጂ መኖር መርጣል። ምርጫ ክስተት ነው። ይልቁን ስጀን ያዘኝና ለትልቅ ዓላማ ንነሳ ትሰሚኛለሽ። ዳግመኛ በአንቺ የሴጣን እጅ ስራ ላይ አልገባም። አንተ የበደሉን ይቅር ብለህ ይቅርታ የምታስተምር ሰው አንተ በደል አይገባህም ነበር። እኔም ይቅርታ የሚገባኝ ሰው አይደለሁም። ግን እባክህን ይቅር በለኝ። ድጋሚ በጸጸት አለንጋ መገረፍ አልፈልግም። እባክህን አባዬ ይቅር በለኝ። ዳኔ አባባን በስተመጨረሻም እግሩ ላይ በመውደቅ አባባ አንተ እጅግ በጣም መልካም ሰው ነህ። እንዲህ አይገባህም ነበረ። እኔም ይቅርታ የሚገባኝ ሰው አይደለሁም። ግን ደግሞ ውስጤ እጅግ በጣም ተጸጽቻለሁ። ከዚህ በላይ እዚህ ቤት መቀመጥ በፍጹም አልቻልኩም እና አባክህን ይቅርታ አድርግልኝ በማለት ከእግሩ ላይ በመውደቅ ማለት ነው በመንበርከክ ይቅርታ ጠይቆታል። እንዲሁም ደግሞ ልብሶቹን በመያዝ ከቤቱ ወጥቷል ማለት ነው። ግን ደግሞ ከመውጣቱ በፊት ቴና እንደዚህ ማድረግ የለብም ለባስ እጅ ለእጅ እንያያዝ እና ነገሮችን እናስተካክላቸው በማለት ጠይቀው ነበረ። እሱ ግን ከዚህ በኋላ አንቺ ጋር የምተባበረው ምንም አይነት ምክንያት የለኝም በማለት ለመውጣት ነው እንደውም ያሰበው ማለት ነው። ስለዚህ እሷ ግን አሁንም ተንኮልና መጥፎ ነገር እያሰበች ትገኛለች። ምንም የማትቀየረውና ወደ ራሷ የማትመለሰው ቲና አሁንም ቤተሰቡን ግልብብጥ ለማድረግ በጣም እያሰበች ትገኛለች። ምን ባደርግ ነው? ይቅርታ ብላቸው ይቅርቴን አልተቀበሉኝም። ከዚህ በኋላ ይቅርታ እንዲያደርጉልኝም በፍጹም አለምናቸውም፣ እኔም አልጠይቃቸውም። ስለዚህ እነሱም ይቅርታ አያደርጉልኝም፣ እኔም ደግሞ ይቅርታቸውን አልፈልግም ይህንን ቤተሰብ ግልብጥብጡን ማወጣው ከዛ የራሴ የሆነ ገንዘብን ለራሴ አደርጋለሁ በማለት ስትናገር ነበር። በነገራችን ላይ የራሴ የምትለው ምንም አምስት ሳንቲም እሷ የላትም ግን ደግሞ የራሳቸውን ገንዘብ ወደ ራሷን ለማድረግ ስትመኘው የነበረውን ነገር አሁንም ማድረግ እንደምትፈልግ ነው እንግዲህ ውስጧ እያሰበው ማለት ነው እና ምንም ብትደረግ ምንም ቢሆን ምንም ወደ ራሷ የማትመለሰው ቲና መቼም ቢሆን መቼም ክፋት እያሰበች ነው የምትገኘው ማለት ነው። ዳኒም ብሏል አንቺ ክፋት ራሱ ክፋት፣ በቃ መጥፎ የሚለው ቃል ራሱ አይገልጽሽም፣ ድንጋይ ነሽ። ምን አይነት ልብ ነው ያለሽው? ለምንድን ነው የማተጸጸችው? ሁሉን ነገር እየታወቅብሽ ይሄ ሁሉ ነገር ጉድ እየሰራሽ ለምንድ ነው የማተጸጸችው? ብሏት ነበር ማለት ነው። ግን ደግሞ እኔ ቴና ነኝ በማለት እጅግ በጣም እየተናገረች እንዲሁም ደግሞ ምን ማድረግ እንዳለባት እያቀደች ትገኛለች ማለት ነው አሁን ላይ በነገራችን ላይ ትሁት አሁን እጅግ በጣም ነው እንትን ያለችው ማለት ነው። አዝናለች። ምክንያቱም የምትወደውን የምታፈቅረውን ቃሊብ ማለት ነው ሌላ ሴት ሲያደንቅና እንዲሁም ደግሞ ስለ ውበቷ፣ ስለምግባሯ ሲገልጽ ስላየችው እጅግ በጣም ልቧ ተሰብሯል ማለት ነው። በነገራችን ላይ ስለምትወዱት ያ ሰው ከወደዳችሁት፣ ካፈቀራችሁት ስለሌላ ሴት ውበትና ስለሌላ ነገር ሲያወራ በጣም ነው ከባድ የሚሆነው ማለት ነው። እና ትሁትን ይህ ነገር ነው የተሰማት። ያው ካሊብን ትወደዋለች፣ ታፈቅረዋለች። ካሁን አሁን እነግረዋለው እንዴት ስልንገረው እያለች እየፈራች ባለችበት ሳይም ነበረ ማለት ነው። ስለ ዳኒና እንዲሁም ደግሞ ስለ ኤደን መጣላት ትሁት ነግረው ነበረ። ግን ደግሞ በጣም እድ ለቢስ ነው፣ ምክንያቱም ኤደን በጣም መልካም ሴት ነች። ስነ ምግባር፣ ሁሉ ነገሯ፣ ስርዓቷ በጣም የምችል ልጅ ነች ለትዳር፣ እንዲሁም ደግሞ ወንድ ልጅ እንዴት መያዝ እንዳለባት፣ መንከባከብ፣ ፍቅር አሰጣት፣ ሁሉን ነገር ሙሉ የሆነ ሴት ነች። በዛ ላይ ደግሞ እየተማረች ነች በማለት ተናግሯል ማለት ነው። ይህን ነገር ሲናገር ቴና ትሁት እጅግ በጣም ነበር የከፋት። ምክንያቱም እሷ ስለምትወደው ስለምታፈቅረው፣ እንዲሁም ደግሞ ይህን ነገር የተናገረው እሱም የሚፈልገው ልክ እንደዚህ አይነት ሴት ነው ማለት ነው፣ በነገራችን ላይ ማለት ነው። እና ይሄ ተናገረ ማለት በቃ እሱ ራሱ ተመኛት ብላ ይመስለኛል። እሱ እንትን ያለችበት የተናደደችበት ማለት ነው። እና ስለ የደን ውበት ነው የተናገረው። ስለዚህ ወይኔ እሱን ልመጠን አልችልም የሚል ነገር ውስጧ ላይ ያረፈባት መሰለኝ። ያው ቴና ትሁት ማለት ነው እጅግ በጣም ከፍቷታል። እንዲሁም ደግሞ የምወደውን ሰው አሁን ላይ አልፈልገውም በማለት እንግዲህ ለየደንም እንዲሁም ደግሞ ለአባባም ስትናገር ነበር። ጸባዩ ራሱ በጣም ነበር የተቀያየረው ማለት ነው። እንግዲህ እሱን በማፍቀር ሰሞኑን ብቻዋን ለማሳለፍ ወይም ደግሞ ብቻዋን ወክ ማድረግ ጀምራ ነበረ በቃ ራሷን ለማሰብ ለራሷ ጊዜ ለመውሰድ ጥያቄዋ በቃ ምን ትክክል ነው ወይንስ ደግሞ አደለም የሚለውን ነገር ለራሷ ጭንቅላቷን ለማሳመን ብቻዋን እየፈለገች እንዲሁም ደግሞ ውክ እያደረገች ልንገረው አልንገረው እያለች የካሊብን ፍቅር ማለት ነው እያሰበች ባለችበት ሰዓት ነበር ይህ ነገር የተፈጠረው። ስለዚህ መውደዴ ማፍቀሬ ስህተት ነው ቦቴ አደለም የሚለውን ሀሳብ እንግዲህ እያዛ አድርገዋለች በነገራችን ላይ ቃሊብም ያው ትሁትን ማለት ነው እጅግ በጣም ነው እንትን የሚላት ማለት ነው። ልክ እንደ ኤደን ማለት ይቻላል። ያው ስርዓቷም፣ ሁሉ ነገሯ፣ አስተሳሰቧ ያላት ነገር በሙሉ እጅግ ሙሉ ሴት እንደሆነች ቃሊብ ይረዳል። ግን ደግሞ ቃሊብ የተናገረውን ነገር ነው በቃ ለዳኒ የምትገበው ወይም ደግሞ በጣም ጥሩ ሴት ነች፣ አመለጠችው ቢሳልም አያገኛትም ምርጥነች ለማለት ፈልጎ ነው እንጂ ለራሱ ተመኝቷት አይደለም የደህንነውን ለመናገር ማለት ነው የተናገረው ግን ደግሞ ለትሁት ደግሞ ሌላ ትርጉም ስለሰጣት ብቻ ነው የተናደደችው ማለት ነው እና ፀባዋ ሁሉ ነገሯ ነበር የተቀያየረው ነገራችን ላይ እና አሁን ላይ ደግሞ እሱ በጣም እየተናደደ ነው ምክንያቱም ለምንድን ነው ስራዋን እየተዎች ወክ እያለች የምትሄደው ከማንም ጋር ለምንድን ነው የምትንዘላዘለው ብሎ እንዲሁም ተቆጥቷታል ማለት ነው ትሁትን አባባ እኔ ነኝ የቀጠርኳት። አንተ ምንድን ነው እንደዚህ የምትናገረው? ሲጀመር አንተ እንደምታወራው አይደለችም። በቃ ወክል አድርግ ንፋስ ፈለግኩኝ አለች። በቃ ስራዋን ጨርሳለች፣ መሄድ ትችላለች። እንዴ በየወሩ በረፍቷ ጊዜ መሆን ትችላለች እንጂ እንደፈለገች አይደለም በማለት ደግሞ ሲናገር ነበረ ማለት ነው። እና ትሁት መቼ ነው ከዚህ ቤት እረፍት ወስዳ የምታውቀው? ስለዚህ ስራዋን ከፈለገች በፈለገችበት ታይም መንቀሳቀስ መብት አለት የቀጠርኳት እኔ እንጂ አንተ አደለህም። ሲቀጥል ደግሞ ልጅን እንደዚህ አይነት ቃላቶችን እንድትናገራት በፍጹም አልፈልግም ብሏል ማለት ነው። አባባ ለቃሊብ እና ወደ ሱቅ ራሱ ስትሄድ የት ነው የምትሄጂው እያለ ሲጠይቃት ነበረ። ስለዚህ አሁን እሷ እንደዚህ እንደወደደችው እንዳፈቀረችው ማለት ነው ቃሊብን። እሱ ደግሞ በተገላቢጦች በእርግጠኝነት ማለት ነው ይወዳታል፣ ያፈቅራታል። እንደውም አሁን እሱ ነው የሚያፈቅራት እና ያው ሄደች ወክ አደርገች ከማንም ጋር ይዋት ምናምን ነገር ሲል የነበረው ደግሞ ሱቅ ስትሄድ ይልትጅ ነው ብሎ እየተንደረደረ መቶ ጠይቋት ነበረ። ስለዚህ ራሱ ቅናት ብቴ ይፈጥርበታል። ጭራሽ እሱ እራሱ ይወዳታል ማለት ነው። እና በነገራችን ላይ ትሁት ወደኋላ ኋላ ያለችበትን መስመር እኔ በጣም ነው እንትን ያልኩት ማለት ነው። በጣም አስተዋይ ሴትና ጎበዝ ሴት ስለሆነች ነው ይህን ነገር ያደረገችው ማለት ነው። እውነቷን ነው። ቦቴ ነው ወይስ ቦቴ አይደለም? በኋላ ልቤን ሰጥቼው እውነት እንደዚህ ብዬ ተናግሬ ከምጎዳ አብዛኛውን ጠንካራ ሴቶች እና ጀግና ሴቶች በፊት የወደፊታቸውን ህይወት ነው የሚያስቡት ማለት ነው። ያ ማለት ወደፊት ህይወቴ እሱን እሽ ብለው ወይንም ደግሞ እንደዚህ አድርጌ ከሱ ጋር ፍቅር ብጀምር እና ትዳር ብጀምር ህይወቴ ያምራል ወይስ ደሞ ያምራል ወይም ደግሞ ክብሬን እየናቀ በሌለኝ ነገሮች እየተናገረ እኔን ዝቅ የሚያደርገኝ ከሆነ ከዚህ ላይ አሁኑ ላይ ባቆም ይሻለኛል የሚለው ሀሳቧ ነው። በነገራችን ላይ የተማረች እንደዚያ ያለ ሽሆን ሙሉ ስነ ስርዓት ያላት ልጅ ብሎ ስለ ኤደን ሲያወራ እሷ እንግዲህ ወይ በትምህርት ያልቀጠለች ልትሆን ትችላለች፣ እና በዚህ በዚህ ነገር ወደፊት ይብን እንኳን አግብተው ስትኖር እንዲናገራት አትፈልግም። ከምንም በላይ ጠንካራ ሴት ክብሯን ትፈልገዋለች ማለት ነው። ምንም ያክል ብታፈቅር ግን ደግሞ ክብሯን ትፈልገዋለች። ስለዚህ የትሁትን ወደኋላ ማለት እኔ በጣም ወድጀዋለሁ ማለት ነው። ምክንያቱም ለራሷ የጊዜውን ስሜቷን፣ ፍቅሯን አይደለም እንትን ያለችው ማለት ነው። የወደፊት ህይወቷን ነው ማበላሸት አልፈልግም፣ ገብቼ ከእሱ ጋር እንደዚህ አይነት ቃላቶችን ወይንም ደግሞ ያልሆነ ነገር ልኬ ካልሆነ እዚህ ጋር ምን ማድረግ አለብኝ፣ እስቶብ ማድረግ አለብኝ የሚለው ነገር ስላለ ነው ማለት ነው። ስለዚህ ትሁት አሁን ላይ የወሰነችው ነገር በጣም አሪፍ ነው። ከጀግኖች ወይንም ደግሞ ከጠንካራ ሴቶች የሚገኝ ብልህ ነገር ነው ማለት ነው። ስለ ነገሮቹ ረጋ ብሎ ማጣራትና ነገሮችን ደግሞ የሄድኩበት መስመር ልክ ነው ወይስ ደግሞ አይደለም ብላ ለራሷ የምትወስንበት ሰዓት ነው። ደግሞ ለራሷ ከሆነ እርግጠኛ እሱም ደግሞ የሚወዳት የሚያፈቅራት ከሆነ በእርግጠኝነት እሱም ደግሞ ወደፊት እንደሚመጣ ተስፋ እናደርጋለን። ደግሞም ከእሷ የበለጠ እሱ ራሱ በፍቅሯ ይሸነፋል ብዬ አስባለሁ ማለት ነው። ሲቀጥል ደግሞ የሰጣትን ሀብል መልሳለታለች። ለምወደው ለማፈቅረው ሰው የሰጠህኝን ሀብል አሁን እሷ ግብቷል ስለዚህ ይህ ሀብል ለአንተ ነው የሚያምርበት፣ ከአንተ ላይ ነው። ስለዚህ ስለሰጠህኝ አመሰግናለሁ ብላ መልሳ ሰጥተዋለች ለቃሊም ማለት ነው። እና ያሁ የምትወደው ባጭሩ የምትወደው የምታፈቅረው ማን ነበር? ራሱ ቃሪብ እንደሆነ እንግዲህ ባጭሩ በሰጠችው ራሱ ሀብል ያው ግልጽ ያደርገዋል ማለት ነው። ወደሱ ብትመልስለትም ግን ደግሞ በቃ ካንተ ላይ ነው የሚያምርበት ብላለች። ስለዚህ ሀብሉን ሰጥተዋለች ማለት ነው። እና የትሁትና የቃሊብ ነገር ወደፊት አብሮ የሚፈታ ይሆናል። አሁን ላይ እሷ ሳይሆን በፍቅር የምጠይቀው በእርግጠኝነት ቃሊብ በራሱ ይጠይቃታል፣ ይፋቀራሉ፣ ይዋደዳሉ፣ ሁለታቸው አንድ ይሆናሉ ማለት ነው። ሌላው ኤደን እና እንዲሁም ደግሞ ዳኒ ናቸው። ዳኒና ኤደን ይታረቃሉ ብዬ ተስፋ አደርጋለሁ። ምክንያቱም ዳኒ ያው ስህተት ሰርቷል፣ ስህተቱን ደግሞ በጣም የሚጸጸት ልጅ ነው ማለት ነው። ያው መጥፎ ነገሮችን እንትን ይላል ወደ ኋላ እንትን ብሎ ይቅርታ ይጠይቃል። ጭሩ ከስህተቱ የሚመለስና እንዲሁም ደግሞ የሚጸጸት ልጅ እስከሆነ ድረስ ነገሮቹን በሙሉ አንተ እንደዚያ ተጸጸተኮ አሁንም እኮ በድፍረ ከዚያ ቤት ውስጥ ነው ያለኸው መቼም እንትን አትልም እያለች ነበር ኤደን ማለት ነው። ደግሞ እዚያ ቤት መቀመጥ እንደሌለበትና ያን ጥፋት አጥፍቶ እንዲሁም የአባባን ዓይን ዳግም ማየት እንደሌለበት ስለተረዳ አባባን ይቅርታ ብሎ ከዚያ ቤት ለመውጣት አስቧል ማለት ነው። በእርግጠኝነት አባባ ይቅርታ ያደርግለታል እንዲሁም ደግሞ ለምን እዚያ ቤት ትወጣለህ በቃ በቃ ተቀመጥም፣ ሌላው ይችላል። በነገራችን ላይ ላይወጣም ይችላል ማለት ነው። እና ሆኖም ግን ብቻ ከሰራው ነገር ተጸጽቶ ይቅርታ መጠየቁ ነው ዋናው ነገር ማለት ነው። እና በዚህ ከኤደን ጋር ይታረቃሉ የሚል ሀሳብ ነው ያለኝ። በጣም ነው የሚዋደዱት። ኤደንም እንደዚሁ ደግሞ ወዳኔም በጣም ነው የሚወዳት። ስለዚህ ሁለታቸው ይታረቃሉ። ግን ደግሞ ከዚህ በኋላ ቲና የምታደርገው ነገር ነው እጅግ በጣም የሚያሳስበው ማለት ነው። ምክንያቱም ገና ቤተሰቡን ገለብጣለሁ እነሱን አጠቃለሁ ብላ እያሰበች ነው ማለት ነው። ምን እንደምታስብ እና ምን ለማድረግ እንዳሰበች በጣም ከባድ ነው የሚሆነው። ያው ልጅቷ ተንኮል ከመስራት ወደ ኋላ አትልም ማለት ነው እና ከዚህ በላይ አባባን ባታሰቃያቸው በሰላም ቢኖሩ እጅግ በጣም ደስ ሲል ነበረ ግን ደግሞ አቀዳለች ማለት ነው። ሆነን ለመናገር በዚህ እድሜያቸው እንደዚህ መሰቃየት ሆነ መንገላታት ወይንም ደግሞ ስለእሷ ይሄን ያክል ነገር ማድረግ ከባድ ስለሚሆን ለሳቸው ማለት ነው ሆነን ለመናገር እና ይህን ነገር አሁን ላይ ማስተካከል የሚችለው በነገራችን ላይ እንደው ዝም ብሎ ዝም በማለት እንትናል እንጂ ቃሊብ ነው ማለት ነው። በቃ እሷን በህጋዊ ነገሮቹ መፋታት ይችላሉ። አልፈታም ካለችም በህግ ሄደው መፍታት ይችላል እና የአባቱን ሰላምም መመለስ ይችላል ህይወታቸውን መቀጠል ይችላሉ ማለት ነው። እንደዚያ ካልሆነ ከዚህ ቤት ካልወጣች እሷ መቼም ሰላም ልትሰጣቸው አይችልም ማለት ነው። እና ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነበር። ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ ቀጣይ እንግዲህ